ማሬ ስንት ቀን ያላገለገለ ንብረቴን ውሃ ሞልተሽ ሞልተሽ፣ ወይ ዘንድሮ መጨረሻ ንብረቴን በውሃ መሙላት ይሁን።

እስቲ እስቲ ወይ እስቲ ንገርኝ ና ይክበድ አይክበድ ሁለት እሺ ፍቅሮች ያላችሁ እሺ ሰውዬ እንኳን ደና መጣ ማሬ እስቲ እንኳን ደና መጣችሁ የኔ ፍቅሮች መጨረሻ ላይ በውሃ መዘብዘብ ይሁን። እስቲ እስቲ እስቲ ትሪፕሉ ላይ አሁን ትሪፕሉ ላይ አሁን ትሪፕሉ ላይ አሁንም፣ እንደዚያ ቅጣት። እሺ ችግር የለም። ትሪፕሉ ላይ ጋር እስኪ ትሪፕሉ ላይ የሆነ ነገር ከሄዳችሁበት በሦስት ነው የሚበዝጠው። እሺ እኔ ፍቅሮች ትሪፕሉ ላይ ሂዱበት። አይ ማሮቼ ትሪፕሉ ላይ እንሂድ፣ ትሪፕሉ ላይ እንሂድ ማርያሙን ከተሸነፍኩ አልቀጣልሽም። እአነዋር እናንተ ታጥቃችሁ ነው የመጣችሁት? እናቴ ተናግር ያለው አልቀጣልሽም ብዬሻለሁ። እሺ እናንተ ታያለሁ። እኔ ገብቼ እቀመጣለሁ። ማለት እናንተ ምክንያቱም ስልኬን ወደታች ማውረድ አልችልም። አይታይም ካወረዱ። ኩሽን አይደል ያለሁት ስገርዝ ራሱ እግሬን እንዲህ አልከፈትኩም። ፈጣሪ ወይ አንተ ይቅር በለኝ። ረረረረ አይኔ ዳቦ አምላክ ይፍረድሽ። ላይ አሁን ማሬ ውሃው ገብቷል ወደ ባለቤቱ ስለዚህ ምንም ነገር

ተማሮች ቴንኪዩ እንኳን ችግር አልነበረው። ፍቅሮች እዬ እንደው ብትሄዱበት እንደው ደብሉ ላይ ትሪክሉ ላይ ብትሄዱበት እንደው ትሪክሉ ላይ አንድ ሺህ አንድ መቶ ሰዎች ምንድነው የምትሰሩት? ስራችሁ ምንድን ነው?

ገባ ብቻ ማሪ ከመግባት ማውጣ ወቶ እኮ አለፈ እንጂ እንዴ! አረ የዳቦ አምላክ ይፍረድሽ። ሁለት አመጥ ከነውሃ ወንበሩ ላይ ቆ ይሄንን ልወልውል መጀመሪያ መሬቱ ልአቱ በ ማነው ስሙ? አንቺ ጋር ያለው ጌፍተርሽ ማነው ስሙ?

አፎካከር ደመርሽ ቅድም ስንት ጊዜ ስቀጠቅጥሽ ልታለቅሽ ትንሽ የቀረሽ ልጅ አሁን ቤት ሶስት ጊዜ ብቻ ነው ያሸነፍሽው እኔ እኮ አራት ጊዜ ነው አሸነፍሽ የምን አራት ጊዜ የሁለት ያሸነፍሽ የምን አራት ጊዜ አይታይሽም አይታይሽም አንዱ በአስር ሺህ አንዱ በአስራ ሁለት ሺህ አንዱ በአምስት ሺህ ነው እንደዚህ ነው አሸነፍሽ እና አሁን ድሉን ልስጥሽ ምን ትላለሽ ልስጥሽ ዝም ብለን እንጫወት ማድረግ ተር የለኝም እኔ ጋ ህዝብ ነው ያለው አንድ ሺህ ምናምን ህዝብ አለ? እና አንድ ድል ልስጥሽ፣ እና የእኔን አሸንፊ ታቻልሽ። እሺ ችግር የለም። በስብሰሽ አይደል እኮ በውሃ ችግር። መሬቱን ላድርቅና መሬቱን ላድርቅና ከዛ ልብሴን እንትን እለዋለሁ፣ ቀይረዋል።

ዘፈዘፈችኝ አየሃት አይደለ? አደለ እኔ ግን ትንሽ ነው የቀጣዋት። ትንሽ ቀላል ቀለል ያለ ቅጣት ነው። እሷ እንዴት እንደ ከባድ ቅጣት እንደቀጣችኛ። አደለ ሰው እንዴት ከነ ንብረቱ ውሃ ውስጥ ዘፍዘፍ ይባላል? እ አንድ ቀን እንኳን አገልግሎት ያልሰጠ ንብረት ይዤ በውሃ መጨረሻ ላይ በውሃ ይወሰድ? ኧረ በፈጣሪ እንደው ሁሉ ወይኔ፣ ሀውዬ ደብሉ ላይ ቢሆን ይሄ ነገር ወይኔ፣ ወይኔ፣ ሀውዬ ደብሉ ላይ ቢሆን ማሪ እሰይ አላልክም። አንተ እኔ እንድቀጣ ፈልገህ ነበር ማለት ነው። ማሪ ሀውዬ ደብሉ ላይ ቢሆን ይ ፖሎ አረኩሽኔ ፍቅር ቴንኪው ሶማች ማች አንተ እሰይ ትላለህ፣ እንደ የተዘፈዘፍኩ እያልኩ ቼት ናቸሁ ታታ አድርጎ ጋስታታ በቃ ዊንሽን እንወስዳለን። ቢያንስ ዊን ወስደን እንሄዳለን። ሚስቴን አታናጃት። ለእሷ ጻፉላት፣ አናዳኝ አናዳኝ። ይኸው ትንሽ ነው የቀረኝ ላብድ።

ማሬ ለአንቺ መልካም ቀን እመጣለሁ፣ ቃሌን አልክድምሽ። ችግር የለውም። አፉ እሺ፣ አክቲቭ አርጌ አሁን አትጠብቂኝ ማሬ። እና ገስት ላይ ነው እና ልምጣ። አሁን እኮ ትንሽ ልቆይ ብዬ ነው። አሁን አልወጣም ብዬ ነው ላይ ላይ ምንም እናድድም። ይቅርታ ቃሪያ ስላልበላሁሽ እኔ ስላስበላሁሽ እኔ ነጭ ሽንኩርት ቃሪያ ምናምን